የማዳም ቅመሞች ሰርግ ደግሰው ማጋባትና መዳር ጀምረዋል። እሳይ መብታቸው ነው። የማዳም ቅመሞች ሰርግ ደግሱ ተባለ ወሬ ብቻ ነው። ዛሬ ግን ለቤተሰቦች አንድ ነገር ልጠይቃቸው መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። እኔ ተናግሬ የሌላውን ሰው ደስታ ከማጠፋ ብዙ ነገር የተከበራችሁ የጨረቃ ፋሚሊ ቤተሰቦች ነብዬ እንግዲህ በምን አይነት ሁኔታ ውስጥ እንዳለች ሁላችሁ አይታቸዋል፣ እና ልናበረታታት ከጎኗ ልንሆንላት ይገባል። ሰማዬ እናቴ ናት። ፓሌፎን እንደተናገርኩኝ እናቴ ለኔ ሁሉ ነገር ናት። ሌላው ስለ ሄሉ የሰማሹ ነገር ካለ ንገሬን ብላችሁኛል። እስከ መጨረሻ ረስ ቪዲዮን ተከታተሉት። ሰሞኑን እንግዲህ ማንም ሰው ሲፈጠር እንግዲህ ለቤተሰቦቹ ሲል ብዙ መስዋዕትነት የሚከፍል ሰው አለ። በስደት ሀገርም በሀገር ውስጥ ምትሆኑ ብዙ ስቃይ ታሳልፋላችሁ እና ዛሬ የመጣሁበት ጉዳይ የጨረቃ ፋሚሊ ላማ ወይም ደግሞ ለበወጭቅ ወይም ደግሞ ሌላ ነገር አይደለም። ውድ ቤተሰቦቼ የመጣሁት ዛሬ ማለት ነው በመጀመሪያ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዲናችሁ አለው። ደህና ነኝ። ይሄ ያለፈ ታሪክ ነው ያለፈ ፎቶ ነው፣ እንዳይደብራችሁ ውድ ቤተሰቦች። ያው ነው ቢያልፉም፣ ፎቶ ቢያንስ የተቀየረ ነገር ሀይሚ ጸጉር ነው። ሌላ ምንም አዲስ ነገር የለም። ሀሰንም ሀሰን ነው፣ ቡርኬም ቡርኬ ነው፣ ሀይሚም ሀይሚ ናት። እና ልላችሁ የፈለግኩን ነገር ዛሬ የመጣሁት ነገር ስለ ጨረቃ ፋሚሊ ምንም ሀሳብ የለኝም፣ እውነት ለመናገር ውድ ቤተሰቦቼ፣ ቀር እንዳያላቸው እንዳይደብራችሁ። ግን የጨረቃ ፋሚሊ አሁን ሀይሚ በጀመረችው አይዲያ ላይ እኛ ቡቡየን ከተመቸው ይመቸናል ብላችኋል። እሺ እኔ መስማማለሁ፣ ይመቸናል። በቃ ይቀጥሉበት፣ ችግር የለም እናንተ ከተስማማችሁ እኛ ምንስማማለን። ሌላ ግን ስለ እነሱ ሀሳብ አይደለም ዛሬ የምጣወት በነሱ ስም ግን ነብዬ እህታችን እንግዲህ እንደምታየዋት ብዙ ጨዋታዎችን አወርታናለች። ጨዋታም ሳይሆን ሪል የሆነ የህይወት ታሪኳን አውርታናለች። ከሞላ ጎደልም ቢሆን እንግዲህ ማንም ሰው ያው እሷ እናቴን ያለችው ግን እናት ተብሎ ግን በእናት ውስጥ ብዙ ወንድም አለ እህት አለ አባትም ሊኖር ይችላል። በህይወት ካለ አለ ነው፣ ከሌለም ደግሞ ኃላፊነቱ በጣም ከባድ ነው የሚሆነው ማለት ነው። እና ነቢዬ ገና ታዳጊ ናት፣ ቆንጅዬ ልጅ ናት፣ በጣም የምታሳዝ ልጅ ናት። ያኔ ሜቢ ይሄ ቪዲዋን ብቻ ነው የሰማሁት ሌላ ቪዲዋን አልሰማሁላትም፣ ግን እሰማላት አለው። ምናልባት አረብ ሀገር ትምጣትምጣ ትምጣ ትምጣ አላየሁም፣ ይሄንን እርግጠኛ አይደለሁም። ውድ ቤተሰቦች ግን እንደዛ ሆኜ ስስል ሳስባት ሀገሯ ላይ ሆና መለወጥ መቀየር የምትችል ልጅ ናት። በጣም ገና ወጣት ልጅ ናት። ጥሩ ልጅ ናት። ጥሩ ቦታ የምትደርስ ልጅ ናት። ብናበረታታት በጣም ደስ ይለኛል። እንደዚህ አይነት አቅም ያለው ሰው ሲመጣ ማበረታታችን እኛ ብናበረታታ በጣም የተሻለ ነው ብዬ ነው እኔ እማም ነው እንግዲህ ለእናቷ ስትል እናቴ ከስታ ጠቁራ እኔን አሳድጋኛለች እኔ ግን ለእሷ ምንም በሆነላት የእሷን ውለታ መክፈል አልችልም እያለች ነው እንግዲህ ብዙ ሰው ስለ እናቱ ብዙ ነገር ያወራል እንግዲህ እንደምታዩት ማለት ነው እና የጨረቃ ፋሚሊዎች የሀሰንም የሀይሜም የብሩኬም ነብዬ ማለት እንግዲህ ይህች ናት ነባ ቲክቶክ ላይም በጣም እያዘዋወራችኋት ነው። በቅርቡ ሀያ አምስት ሺ ምናምን ሰብስክራይብ አላት። በቅርቡ ሀምሳ ሺ ትገባለች ብዬ ተስፋ አደርጋለሁ። ውድ ቤተሰቦች እንግዲህ ዩቱብ ቻናል የምንከታተለው እኛ ሴቶች ናን፣ እንግዲህ በብዛት በብዛት ሴቶች ነን። ስለዚህ ሴት ለሴት ሆነን እንግዲህ ለምንድነው ሴት ለሴት ሆናችሁ ሃይሜ ላይ የምንጨክኑት? ናምን የምትሉ አላችሁ። እንግዲህ ለሴት አዛኞች ነን የምትሉ ሰዎች ዛሬ ለፈትናችሁ መጥቻለሁ። እኔ ግን ሀይሜ ጋር የጥላቻ መንፈስ ሳይሆን የርዕሱን ሀሳብ ነው ብዙ ጊዜ ማወራው እንጂ እኔ ሴት ልጅን አልጠላ ሴት ልጅ ማለት ሴት ልጅ ማለት በጣም ጠንካራ የቤት ዋልታና ማገር ናት። በጣም በተለይ ታላቅ ስትሆኑ በጣም ነው የሚከብዱ። በጣም ለምን እኔ እያየሁት ስለሆነ ማለት ነው። ታላቅ ስትሆኑ ምን ነው ታላቅ ባልሆንኩ የምትሉበት የምትማረሩበት ጊዜ አለ። እና ስለ ሴት ልጅ ያላችሁን አመለካከት ዛሬ እንጃ ለፈተናችሁ መጥቻለሁ። ውድ ቤት ሰዎች ይቅርታሽ፣ እንደዛ ስላልኩኝ ማለት ነው። ሊንኩን ኮመንት ስር አስቀምጣለሁ። ነቢዬ በዚህ ሳምንት ውስጥ ማለት ነው አምሳ ሺ ካላስገባችኋት እናንተ እውነት ለሴት እኛ የምናሽቃብጠው ውሸት ነው ማለት ነው። ማንም ሴት ሴት ሴት በመሆኗ ብቻ ሴት መከበር አለባት። ከሌ ከሌ ሳይሆን በቃ በሴትነቷ መከበር አለባት። በደረሰባት ነገር አሁን በተናገረችን የሕይወት ላይ ፏ በቃ የሆነ ሞራሏን እንዲቆረጥ የሚያደርጉት ነገር ከሚዲያው ላይ እንዳልጠፋ ሽንፈት ነው ያለችው ነገር። ይሄንን ሽንፈቷን እንዲጠፋ እኛ ከጎኗ ሆነን በቃ ሴት ልጆችን ማበረታታ አለብን። ገና ልጅ ናት እንደምታዋት ቆንጆ ናት፣ እንቡጥ ናት፣ እንቦቀቅላ ናት እና በዚህ መልኩ ስደት ሀገር ሄዳ ራሱ ተቸግር ያለው ብላ ስደት ሀገር ሄዳ ሌላ ሌላ ስቃይ ከማየት ሀገሯ ላይ ሆና ምንም ብትሰደብም ያው የዩቱብ ዓለም መሰደብ፣ መረገጥ ይሄ ያለ ነገር ነው። እሱን ከጭንቅላት ማስገባት አይጠበቅብንም እና ውድ ቤት ሰዎቼ ምን እላችሁ ነው፣ ዛሬ ሊንክ ስር ሁላችሁም አዳዲስ ቲቦሮች ኖርማሊቲ ቦራችሁ፣ በቃ ቪዲዮውን የምታዩት ሁሉ ሽር እያደረጋችሁ ይችልኝ፣ በዚህ ሳምንት ውስጥ አምሳ ሺህ ማስገባት አለብን ብዬ አስባለሁ፣ ውድ ቤት ሰዎቼ ምክንያቱም አምሳ አንድ ሎሚ ለአምሳ ምንድነው ነው የሚባል ተረት አለ። ተረቱን ስላላወቅኩት ይቅርታ አድርጉልኝ። ና እናንተ ትመልስታላችሁ እና እኛ ተተባበርን እኛ ሴቶች እርስ በርሳችን ከተባበርን የብዙ ሰው ህይወት መቀየር የምንችል ሰዎች ነው። በገንዘብን ብትሉት በሰብስክራይብን ብትሉት የብዙ ሰው ታበረታታላችሁ። ስለዚህ ይችን አንድ እህታችን የምታሳዝን እህታችንም ስኬቷን ብናሳካላት በቃ የሰው ልጅ ገንዘብ ብቻ አይደለም መርዳት ያለበት። የሰው ልጅ ሙሉ ጤነኛ ከሆነ እንዲሰራ የከፈተውን ቢዝነስ ማበረታታት ነው ያለብን። አሁን ዩቱብ ቻናል ላይ መታለች ዩቱብ ቻናል ላይ ብዙ ሰው አንዳንድ ሰዎች አሉ የሆነ በቃ ሞራላቸውን ቆርጠው እንዳሰሩ ብዙ ያደርጓችኋል። ግን ያንን ነገር አለማየት፣ በቃ ያን ነገር አለማየት እናንተ ብቻ ሰርታችሁ ይህን ነገር ትለወጡበታላችሁ፣ እውነት ችግራችሁን ትቀርፉበታላችሁ። ብቻ ጭንቅላታችሁ ይመን፣ እዚህ ጋር ማለት ነው ውድ ቤተሰዎች፣ ስለ ሌላው እናንተ ትክክለኛ መንገድ ከሄዳችሁ ያ ሌላው ሰው ይሄ መንገድ ትክክል አይደለም ቢላችሁም ታዩታላችሁ → ትክክል መሆን አለመሆኑን። ከዛ ግን እናንተ እዛ ያንን መንገድ ብትሄዱበት እናንተ ናቸው ጉድጓድ የምትገቡት። ቀጥተኛ መንገድ የምትሄዱት ራሳችሁ ታውቃላችሁ። ምክንያቱም እኛ ሕፃን ልጆች አይደለንም ከ18 ዓመት በላይ ነን። ሶ ኮመንት ስር ሰው የሚልሽን ነገር በፍጹም መስማት የለብሽም። አላማሽ ጋር ለመድረስ አላማሽን ግብ ለማድረግ በፍጹም የጎመት አተር ነገር ማየት አይጠበቅብሽም ነባዬ እንንጃ በጣም አሳዝናኛለኝ ሳያት፣ ወጣትነቷ በቃ የሆነ የሴት ልጅ ማለት የሴት ልጅ ፈተናዋ በቃ ስታስቡት፣ በቃ ከጎኗ ማንም እንደ ሰው የላትም፣ እና ባዶነት ስሜቷ በቃ በጣም ብዙ ነገሯ ነው ዋና ሆኖ የታየኝ። ወድ ቤተሰቦች እና ይህ የዩቲዩብ ቻናል ቤተሰብ አለኝ ማለት በጣም ቀላል ነገር እንዳይመስላችሁ በነገራችን ላይ ማለት ነው። በጣም በጣም በቃ ስትጠፉ፣ እንደዚህ የሆነ ስተስ ሲኖርባችሁ፣ በጣም መልካም ቤተሰብ አለ። የሚሳደቡት ሁሉ እንዳሉ፣ መልካም ለእናንተ የሚያስብላችሁ ደግሞ ጥሩ ቤተሰብ አላችሁ። ስለዚህ ያን ያንን እያሰባችሁ እናንተ ለመስራት ብቻ ተነሳሽነት ይኑራችሁ። ከዛ ውጪ ሌላው ትርፍ ነው እና አሁን እሷ ሰርቼ ልለወጥ ብላ ይኸው መታለች በቻናሏ ማለት ነው እና እኛ ደግሞ ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች ማበረታታት ልምዳችሁ ነው የሆነ በቃ ማለት የሆነን ሰው ስትወዱት ሳትፈልጉ በግድ እንድታበረታቱት እንድታዩት ትገደዳላችሁ። ስትወዱት ማለት ነው። ይችን ልጅ ደግሞ እንዳንድ ለእናቷ መስዋዕትነት። እናቱን የማይወድ ሰው የለም መቼም በዚች ምድር ላይ ማለት ነው። እና ቢያንስ እንኳን ስለ እናቷ የተናገረችው ነገር ውስጣችሁ ይነካል። ውስጣችሁ ሲነካ ደግሞ ያንን ሰው ለማበረታታት የሆነ ሞራል አለ ትነሳሳላችሁ። ገባችሁ ቤተሰብ፣ አባባሌ የሆነን ሰው ሰው ውርቱ ስናይ እኛ አበሻ ለማበረታታት አንደኛ ነን። እና አሁን ይሄ እኔ የምልላችሁ ፈልጌ ነው። ሁላችሁም የጨረቃ ፋሚሊዎች ነብዬን ሰብስክራይብ እያደረጋችሁ አበረታቱልኝ ነው ምለው። ሌላ ምንም ምለው ነገር የለም። አይታችኋል በጭር ጊዜ ውስጥ ተንሱ እንኳን የቶብ ቻናል ተከፍቶላ ዛሬ ላይ የት እንደደረሰች እግዚአብሔር ይመስገን። ይሄ አንድ ቀን ሁለት ቀን ራሱ እንደዚህ ሆኑ መታየት በጣም ደስታ ያው ደስታ ስለሌለ መቼስ የሰው ልጅ ስቆ ወይም ደሞ ሌላ ነገር ሆኖ አይመጣም። ያው ነገሮች ሁሉ እየተስተካከሉ ህይወት ስቴፕ በስቴፕ ስቴፕ እየተጓዘች ሲሆን ነው እና የነባየንም ህይወቷን ቀይረን ከጎኗ ሰው እስኪመጣ ድረስ ሰው ማድረግ አለብን። እኛ ስልካችንን ለብዙ ሰው እንጠቀምበታለን፣ ለብዙ ሰው ሰብስክራይብ እናደርጋለን አይደለ? እንደዚህም ደግሞ ብቻዋን አልቅሳ የምትመጣ እህታችንን ገንዘብ ብቻ ሳይሆን በሸርም በሰብስክራይብም በሀሳብም ማገዝ አለብን። እኛ የማዳም ቅመሞች ብለን ብዬ አሳስባችኋል። ሞ ፍቅረኛ ብቻ ያለውን ወንድ ወይም ደግሞ እከሌን ጥበሳት እከሌን ተጣበስ ሳይሆን ኖርማል በቃ ሰው መስራት ካለባት ትሰራለች። እግዚአብሔር ደግሞ የፈቀደላትን ከጎኗ ሊመጣ ይችላል። እግዚአብሔር የፈቀደ መቼም። ሰው ስንባል እኛ በሆነ መንገድ ነው ከሰዎች ጋር ተዋውቀን ወይ ህይወታችን ይቀየራል፣ ወይ ህይወታችን ይወድቃል። ሶ አሁን ምንልላችሁ ፈልጊ ነው ውድ ቤተሰቦች፣ ሊንኳን ኮመንት ስራ አስቀምጣለሁ። እዚ ጋር ይዣቸው የመጣው ቤተሰቦች አላችሁ። የሀሰን የብሩኬ የሀይሚ ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ እስኪ ሳምንት ድረስ ሀምሳ ሺ ብትገባ በጣም ደስ ይለኛል። እውነት በጣም ታዳጊ፣ በጣም ህፃን ልጅናት በጣም ማለት ነው ከምነግራችሁ በላይ ማለት ነው። ውድ ቤተሰቦች ና አይከፈልበትም። ስልካችንን ማንም ሰው ነው የሚጠቀምበት። ምክንያቱም ምንም እኛ ሰብስክራይብ አደረግንና ቪዲዮ ሲመጣ ሶስት ደቂቃ አራት ደቂቃ በቃ የተጫነውን ቪዲዮ አየን ማለት ለእኛ ጊዜ ካለን ኖርማል ነው ለኛ፣ በተለይ ሁለት ሶስት ስልክ ያለን ሰው አንዱ ቻናል ብንከፍት ከዛ በኋላ ለሷ ቫሊዩ አለው እና ቪዲዮዋንም እዩላት፣ ሰብስክራይብ አድርጓት። ቪዲዋን ካላያችሁላት ሰብስክራይብ ብቻ ማድረጉም ቁም ነገር የለውም። ስታዩላት ግን እች ልጅ መድረስ ያለባት ቦታ ትደርሳለች፣ ትለወጣለች፣ የእናቷን ስኬት ታሳካለች። ሁላችንም እኛ ስደት ሀገር ያለን መቼስ ስለ እናታችንም ሆነ ስለ አባቶቻችን፣ ስለ ብቻ ስለ ቤተሰቦቻችን በተለይ በዓል ሲመጣ የሚሰማን ስሜት በጣም ከባድ ነው እና ያንን ነገር እናውቀዋለን ሰው። እሷም ደግሞ እውነት ሰርታ ተሳክቶላት ህልሟ እንዲሳካላት ብናግዛት በጣም ደስ ይለኛል ውድ ቤተሰቦቼ። መጀመሪያ አላጠፋሁም ብዬ ተስፋ አደርጋለሁ ውድ ቤት ሰዎቼ እና ነቢዬን አደራ እና አበረታቱልኝ። ሌሎቹም ብዙ የተወረች እንጂ መጥቻለሁ ለምንጠፋች ለምን ጣፋች ሄዱ ነበረ ሄሉ ዬ እንግዲህ ያው ለምን ጠፋች ብላችሁ ነበረ። እንግዲህ የሸበላውም እየመጣ አይደለም ማለት ነው። የሸበላ ጓደኞች እነዚህ ናቸው። እንግዲህ ሄሉዬ በጣም ያው ታቃላችሁ፣ ዊና በጣም አክራሪ ነው። ከዊና ጋር ያደገችው ያደገችው የሱን አርዓያና የሱን እንትን መከተል አለባት። ሲቀጥልም ደግሞ የሱንም ሳይሆን በቃ ኖርማሊ እምነታችን የሚፈቅደው አሁን ላይ ይቻ አምስት ቀን በቃ ልክ እንደ ሄሉ አይነት ነው፣ እውነት ለመናገር ማለት ነው። በዛ ምክንያት ነው እኔ በውስጥ አውርቻታለሁ። ምንም አልሆነችም። ምንም ደህና ናት፣ ግን እየሰገደች እየጸለየች ነው። ለዛ ነው የጠፋችሁ እንጂ ሌላ ምንም ነገር አግዷት አይደለም። ምንም ነገር አግኝቷሃለም። ብዙዎቻችሁ ለምንድን ነው ስለ ሄሉ አዲስ ነገር ማት ነግሬን ብላችሁ ነበርና ና እንደ አጋጣሚ ደግሞ የሆነ ጊዜ ቴሌግራሟን ልከውልኝ ነበር። ሰው ገብቼ ሃያልኳት ሀያል ጠፋሽ ምናምን ስላት እንደዚህ እንደዚህ እኮ ነው እየሰገድኩ ነው ምናምን ለዛ ነው አለችኝ። ሰው ደስ ያለኝ በጣም ማለት ነው፣ ውድ ቤተሰቦች እና በዛ ምክንያት ነው። ምንም አታስቡ። ለምንድ ነው ስለ ሄሉ ማሰሪው የት ሄዳ ነው ጠፋችን አፈቀችን ምናምን ያላችሁ ልጆች አላችሁ በውስጥ ማለት ነው በኮመንትም ብላችሁኛል እና ያው ሰሞኑን እንግዲህ ለዛ ነው የጠፋችሁ ነገ ደግሞ በጣም በቃ ነገ ቀኑ ሙሉ የሚሰገድበት ቀን ነው ጊዜ ኖሯችሁ እናንተ ጊዜ ኖሯችሁ እንደዚህ እቺ በአንድ አመት የምትመጣ በዓል በጣም ለጌታችን ለመድኃኒታችን መስገድ ያንስብናል እውነት ለመናገር ማለት ነው ውድ ቤት ሰዎች እና የጠፋችሁ በዛ ምክንያት ነው እንጂ ምንም የተፈጠረ ነገር የለም ትመጣለች ምናልባት ቅዳሜ ልትመጣ ትችላለች። ቅዳሜ ትመጣለች ብዬ አስባለሁ። ኤንዌይስ ዛሬ ዩቱብ ላይ አልገባውም። ዛሬ እኔ ተትናንት ወዲያ ምናም እናያወራዋት የነበረ ማለት ነው እና ቅዳሜ ልትመጣ ትችላለች። ነገ በጣም የሚሰገድበት ቀን ነው ወይ፣ የስግደት የስግደት ቪዲዮ ይዛለን ትመጣ ይሆናል። በዛ ምክንያት ነው የጠፋችሁ። ያም ሆነ ይህ እንዳታስቡ፣ ውድ ቤተሰቦች፣ የሄሉ ቤተሰቦችም ትኖራላችሁ እዚህ። እንግዲህ ነብይን ሰብስክራይብ እያደረጋችሁ አምሳሽ እንድታስገቡልኝ ዛሬ እማጸናቸዋለሁ ማለት ነው። በጣም አሳዝናኛለች። በምንችለው አቅም እንዳንድ ሀያ እሷን ከእኔ ትበልጣለች እኮ ሰብስክራይቧ ከእኔ ይበልጣል። ግን ደግሞ ምናልባት ሰብስክራይብ ያላደረጋ ሰው ሊኖር ይችላል፣ ይህን ቪዲዮ በሚያይ ሰዓት አይታወቅም። ሊኖር ይችላል በሚለው ሼር እና ሰብስክራብ አድርጋችሁ ብታሳድጓት በጣም ደስ ይለኛል። ከምነግራችሁ በላይ ማለት ነው። ሄሉ ደህንነት ያለኝ ነገር ይሄን ይመስላል። ልጅቷ መታብኝ እያወራች አቋረጠችኝ እና ሄሉዬ ነገ ጠብቋት ወይ ነገ ወይ ቅዳሜ። ሌላው እንግዲህ ተንሱ ናት። ተንሱና አላዛር እንግዲህ በአጭር ጊዜ ውስጥ ተዋውቀው። ተንሱ እንግዲህ ያው አብርሃም ነው ዩቱብ ቻናል የከፈተላት። አብርሃም ሰው አይረዳ ምናምን የሚባለው እንግዲህ ስልክን የመሰለ ነገር ገዝቶ እንግዲህ ይው እንድትሰራ አድርጓት። ይው ዛሬ ላይ ይሄ ጓደኛዋን በሉት የዩቲዩብ ፍቅረኛዋን በሉት ምንም እንበለው፣ ብቻ ግን በጣም ስለፈጠኑ እኔ ፍቅረኛቸው ብዬ ለማሰብ ትንሽ እየተቸገርኩኝ ነው ማለት በጣም ፈጣጥኑብኝ ማለት ነው። አለዘርና ትስንቶ ማለት ነው እና ኤኒዌይስ ያው ይሁን። ስለቆዩም ስለቆዩም አዲስ ነገር አይፈጠርም ስለፈጠኑም አዲስ ነገር አይፈጠርም። ግን በጣም ቸኩለውብኛል ያው ትንሱ እንግዲህ አብርሃም ያበረታታት ነው ናት። እዚህ ደረጃ ደርሳ እንግዲህ ዛሬ የአንድ ቀንም ቢሆን ስቃ እንደዚህ አይተናታል። ሰው ማንም ሰው ከሰራ ይለወጣል፣ ይቀየራል። ስለዚህ እኔ አሁን ብዙ ጊዜ አብርሃምን ሰው አትረዳም፣ ሰው እንዲህ አታረግም ይላሉ፣ ግን እሱ ስልክ እየገዛ በሚችለው አቅም ለማንም እሱ የሰራውን ነገር ሰርተው እንዲለወጡ በጣም ብዙ ሰው ነው ሲያበረታታ የነበረው። እስከማውቀው ድረስ እንግዲህ ትንሱ ማለት የአብርሃም ውጤት ናት፣ ቤተሰብ እና በአጭር ጊዜ ውስጥ እንደዚህ ተሰርቶ መቀየርም ይቻላል። እና ነብዬም ደስታዋ እንዲመጣ ማበረታታ አለብን ብዬ አስባለሁ። ከስንቱ ነው የተማርኩት ይሄን ነገር በነገራችን ላይ ማለት ሰው መለወጥ እንደሚችል በአጭር ጊዜ ውስጥ ማለት ነው። እና ውድ ቤተሰቦቻችን እንግዲህ የሁላችንም እዚህ እዚህ ውስጥ ያላቸው ያላዛርም የተንሱም የሄሉም የብሩኬም የሀይሜም የሀሰንም የእነሱ ሁሉ ቤተሰቦች መቶ መቶ ምናምን ሺ ነው። በነገራችን ላይ አላዛር መቶ ሺ ገብቷል። ዋ ያንኛው ቻናሉ ማለት ነው ምንድነው ኢንተርቪው የሚያደርግበት መቶ ሺ ገብቷል አይቼዋለሁ። እና እናንተ ሁሉ ነቢዬን ሀምሳ ሺ ብታስገቡልኝ እኔን ደግሞ ሀያ ሺ ብታስገቡኝ ደስ ይለኛል። እኔም ማለት ነው ያው የእኔ ጉዳይ አንገብጋ ተደጋጋቢ አይደለም በሚለው ነው እንጂ እኔንም ሀያ ሺህ ብታስገቡኝ በጣም ደስ ይለኛል። ብዙ ጊዜ ለመኛቸዋለሁ፣ ደሁም አልተሳካለኝም፣ ግን የሆነ ጊዜ ይሞላል ብዬ ተስፋ አድርጋለሁ። ውድ ቤተሰቦቼ ለዛሬ ይዤላቸው የመጣሁት ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።